ሰላም ሰላም ሰላም ለእናንተ ይሁን። የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ደና ናችሁ ወይ? ያው ዩቱብ ላይ በጣም አመሰግናለሁ። በእውነት በጣም ነው አመሰግናችሁ። እይታው በጣም ማለት እይታው በጣም አሪፍ ነው። ሰብስክራይቡም ያው ቢያንስ ሰብስክራይቡን ሀምሳ ካደረሳችሁኝ ከሀምሳ በኋላ ሊቭ መግባት ስለምችል እባካችሁን። አሁን ትንሽ ናት የቀረችው፣ ሀምሳ ልትሞላ ማለት ነው። ሰብስክራይቡን አድርጉኝ። በጣም እይታው በጣም አሪፍ ነው። በጣም ነው ማመሰግናችሁ በእውነት እያበረታታችሁኝ ስለሆነ ያላችሁት፣ በጣም ነው ማመሰግናችሁ። እንደምንም ብላችሁ ደግሞ ይህችን ሃምሳዋን ሙሉልኝና ዩቱብ ላይ ሊቭ ላይ እንድገባ ማለት ነው። እና በቃ አሁን ትንሽ ናት የቀረችው። እርግጠኛ ነኝ በዚህ ሁለት ቀን ሶስት ቀን ውስጥ እችን ሀምሳ ትሞሉልኝ። ያላችሁ ሀያ ናት የጎደለችው እና እሷን ሞሉልኝ እላችኋለሁ የእኔ ውዶች። ያው ቪዲዮ ባይመቻችሁም አንዳንድ ነገር ትም ይሁልኝ፣ ቪዲዮን አይታችሁ ጨርሱልኝ። በጣም እውነት በጣም ነው ማመሰግናችሁ። ክብር በሉልኝ በእውነት እና ውድድሮ ማድረጋችሁ ማለት ስደተኛ እህታችሁን ማለት እያበረታታችሁን እዚህ ይቱ ላይ ያው መጥቻለሁ ከናንተ ጋር ተቀላቀያለሁ። ስለዚህ ስለምታበረታቱኝ አመሰግናለሁ። እንግዲህ ገና ምር የሚባለው እንደዛ ነኝና ያው ገና ወተት ላይ ነኝ። ስለዚህ ከዛ አትክልት ላይ ከዛ በኋላ አጥንት ላይ እየተባለ አይደለ እድገት የሚኖረው ስለዚህ የናንተ ድጋፍና እናንተ እንድታበረታቱኝ ያው ስላችሁ ኮሜንትም ጻፉልኝ። ማለት እዚህ ጋር ከኮሜንትም ብዙ ነገር እማራለሁ እና እኔ ላይም ያያችሁትን ነገር አንዳንድ ነገሮችን በኮሜንት አበረታቱኝ፣ ኮሜንትም ጻፉልኝ፣ በኮሜንታችሁ ማለት ነው። አንዳንድ ነገር እናንተ በምትጽፉ ኮሜንት እኔ የምማረው ነገር ይኖራል እና የእኔ ውዶች አልተመቻችሁ ነገርም ካለ ጻፉልኝ፣ ችግር የለው መቀበላለሁ። እና የኔ ውዶች ይሄንን ላችኋለሁ። በተረፈ ያው እንደምታዩት ዱባይ ላይ ማለት ነው። አንዳንድ ማለት ያው ትናገራላችሁ፣ የምትታዘቡትን ነገር አንዳንድ ነገሮች ያው ከመናገር እንግዲህ ወደ ኋላ አይደለም እናገራለሁ። እና እውነት አንዳንዶቻችን ልጆቻችን ማለት ነው ማለት እንደዛችው ሙቀት ላይ እንደሳትም ብለን ማለት ነው ይሆናላል። በእነሱ ፊት ለፊት ያው እኔ አረበኛው እንዳያመልጠኝ እየተጠነቀቁኝ ለማውራት ሞክራለሁ። ያው ለምንድን ነው እንደዛ ያልኳችው? ያው ሀገራቸው ላይ እስከምኖር ድረስ ዝም ብዬ አንዳንድ ነገሮችን አንቆሽ መናገር የለብኝም ያው እነሱ ቤት እስካለው ድረስ እና አገር አይደለም ስለዚህ አንዳንድ ነገሮችን እየተጠነቀኩ ለመናገር ሞክራለሁ። ያው አረበኛ በአረበኛ ምናገረውን ቃላቶች በሀገሬ ቋንቋ ለመናገር ሞክራለሁ ማለት ነው። ማለት አረብ ሀገር አሁን ሁን በአሁኑ ሰዓት ሙቀት ነው በጣም ሰዓት ነው ሙቀት ነው። አሁን ብዙዎቻችን ማለት ነው ይሆናል አይደለ? ቀን ላይ ምግብ በሰራንበት ሙቀት ባልንበት ምናምን በእነሱ ፊት ለፊት እንዲልፍልፍልፍ እንላለን እስከ ንላባችን ማለት ነው

ያችን መዳቧል ለኔ ያለችን ነገር አለ እስከዛሬ ድረስ አይምሮ ላይ ያለ። ገባችሁ አይደል? ለዛ ሰው ግን እንደዚህ እንደዚህ ብዬ መናገር የለብኝም። ታውቃላችሁ፣ እንዳለ ማለት የሆነ ነገር ይላሉ፣ ስም ያወጡላቸዋል። ጽዳት ማለት ጽዳታችን ለራሳችን ነው። ገባችሁ አይደል? እነሱ ደግሞ የሆነ ነገር አንዴ አንድ ሽታ ካዩባችሁ እስከ መጨረሻው ነው። ሁልጊዜ እንደዛ ነው የሚመስሏቸው። በቃ የሆነ እንደዚህ የሚቀባባ ነገር አምቶ ብቻ። እነሱ እኮ አይናገሩም፣ አብሶ አይናገሩም፣ አረቦቹ አይናገሩም። ያ ነገር፣ የሚቀባባ ነገር እንደዚህ ብብስር ምናምን የሚቀባባ ነገር አምቶ ነው ገዝቶ የሚሰጧችሁ፣ እራሳችሁ እንድታውቁ ያን ነገር ማለት ነው። አንዳንዱ ደግሞ ልቅ የሆኑ አሉ፣ ለእናንተ ሞራል የማይጠነቀቁ ማለት ምንድን ነው ይህ እንደዚህ የሚሸተው ይህ እንደዚህ ምንድን ነው? አልታጠብሽም እንዴ ምናምን ነገር እንደዚህ ብሎ፣ እንደውም በሰው ፊት የሚያዋርዱም አሉ። ስለዚህ ምንም በመቀባባት ሳይሆን ቶሎ ቶሎ ሻወራችን ውሰድ፣ እንደነገርኳችሁ በጣም የሚያስቸግረን ነገር ከሆነ ደግሞ ከታጠብን በኋላ ነው ያችን ነገር፣ ይሄ ብብስር የምትቀባው እንደዚህ የት ነው ማለት ነው፣ ከታጠብን በኋላ ነው እንጂ ሳንታጠብ በላባችን ላይ ያን ነገር መቀባት የለብንም። እንደዚህ አይነት ነገር ጥንቃቄ አድርጉ። ሻወራችሁን በየሰዓቱ ይሄ በሞላ ሳሙና በሞላ ዋ፣ ቶሎ ቶሎ ያችን ዩኒፎርማችንም ከላይም ቅያሪያችንም ቶሎ ቶሎ ጥብ ጥብ እያደረግ በሙቀቱ እራሳችን ማለት ነው ያለብን እና እኔ እስከዛሬ ድረስ በእውነት በጣም ጭንቅላቴ ላይ የሚወቅሰኝ ነገር አለ። የሆነ አንድ አሰሪ የሆነ ነገር ያለችው ነገር እስከዛሬ አይኑሮ ላይ ያለ ገባችሁ አይደለ? እኔስ የኔው አሰሪስ ምንድን ነው የምትለይ እንዴ? በጣም ነው የምፈራው፣ በጣም ነው የምፈራው። እውነቴ ነው ምላችሁ። እኔ ማታ ላይ አሁን ማታ ላይ ግድ አውቃ ቀን ባልታጠብ ማታ ሳልታጠብ ሞታታለሁ፣ ሳልታጠብ እትናለለም። እና ደግሞ በዚህ ሙቀት እስኪ አስቡት፣ በዚህ ሙቀት ደግሞ አስቡት። አሁን ትላንትና ቀን ቀን ላይ እንትን ብዬ ማታ ደሞ መጥቼ ነው ስራ የተነከርኩት በዚህ ሙቀት ማለት ነው። እና አብሶ ምግብ የምንሰራ ልጆች ኩሽናው ደጅ እና ፊት ለፊት የሆኑ ወደዛ ወደዚህ ምን ልጆች ፀሐይ ላይ የምንወጣ ልጆች ወደዛ ወደዚህ ምን ልጆች ያው ሙቀቱ እትን ስለሚለን ቢያንስ ጠዋት እትን ካልን በኋላ ምግብ ከሰራን በኋላ ለቅለቅ ማለት አለብን። እና ያው ጽዳታችን እትን እንጠብቅ ነው ምላችሁ። ያው ብዙዎቹ እኔ ስለማይ ነው እዛው ፊት ለፊት ይናገሯቸው እና እንደዚህ ምንድነው እንደዚህ ስኮት እንደዚህ ሸትሽ ምናም ነገር አሉኝ ምናም ነገር ብሎ ዘወር ብሎ የሚናገሩ ልጆች አሉ። ከነሱ ዘወር ብሎ ራሳቸውም ወይም ጓደኞቻቸው ሊኖሩቸው ወይም ቤተሰብ ቤተሰብ በቃ ስለማለት እንደዚህ በቃ ያወራሉ። በጣም ነው የሚያወሩት እና ጽዳታችንን ጠብቅ ነው የምለው የኔ ውዶች እኔ የዩቱብ ጓደኞቼ እና እንደዛ ላችኋለሁ። አብሶ ማለት ጽዳታችሁን አጠብቁም የማለት ሳይሆን ተረዳችሁኝ አይደል ውዶቼ? ቶሎ ቶሎ ሻወር መግባት አለብን። በቃ ቶሎ ቶሎ ቶሎ ማለት ምሳ ከሰራን በኋላ ከምሳ በኋላ ለክ ብለን ንጹህ ልብስ ለብሰን ለፊታቸው ብንመጣ ይሻላል። ከዛ ሻይቡና ነው ምን ሰራ ይሁን ነገሮች ነገሮች ነው የምንሰራው። ከዛ ደግሞ ወደ ውጪ ወጣ ብለን ደሞ ካላበ ወዲ አሁን መተን ደሙ ልቅ አርገን ልቅልቅ ብለን ደሙ ጉጥጥ እንደዛ እንደዛ እንደዛ ስታረጉ የበለጠ እነሱ እግዚአብሔርን አብሶ እንዲ አሁንም አሁንም ዋውጥ እየታጠባችሁ ሊፎርማችሁ ቅይር አርጋችሁ ለፊታቸው የምትመጡ ከሆነ ለእናንተ የተለየ እውነት በጣም ነው የሚያከብሯችሁ። በጣም ነው የሚያከብሩ። ትናንትና የለበሳችሁን ሊፎርም ዛሬውኑ ደግማችሁ የሆነ በቃ አለ አይደል? እንደዛ ከሆነ በቃ እንደማትታጠቡ እንደማትቀይሩ አድርጎ ነው የሚያስቧችሁ። እና ያው ጽዳታችን እየጠበን ፏፏ ብለን በፊት ለፊታቸው ጸጥታን ፊልፒኖቹ ስራ ሰርቶ መሰሏችሁ? እነሱ የሚያከብሩ አይደለም፣ ስራ ሰርቶ እኮ አይደለም። በጸዳታቸው ጠዋት ተነስቶ ያችን ጸጉራቸው ሙሽጥ ያደርጋሉ፣ ተኳኩሎ ጠዋት ላይ እነሱ በቃ ጧጧት ነው ሻወር የሚወስዱት፣ ፏ ብሎ እነሱ ፍለፊት ይመጣሉ። ከዛ በኋላ ከሳት በኋላ ምንደዛ ከሳት እንደዛ ወይ ዩኒፎርማቸውን ቀይሮ ምናምን ምናምንትን ብሎ ሻወር ነኝ፣ እየታጠብኩ ነኝ ይላሉ ሲደወልላቸው። ራሱ የኛዋ ግን ማለት ነው እዛው ከነሱ ጋር እየፈጋች ነው የምትውለው። እየታጠብኩ ነው ብላ እንኳን እትን ብላ አትናገርም። ስለዚህ ድፍረት ይኑረን፣ ይኑራችሁ፣ እኔም ይኑረኝ፣ ሁላችንም አንድ ላይ ከኔን ጨምር ማለት እና የኔ ውዶች ይሄንን እላቸዋለሁ። ሌላ ጊዜ ደግሞ በሰፊው አንዳንድ አረብ ሀገር እስካለው ድረስ አረብ ሀገር ያየሁትን የታዘብኩትን እየመጣው ከናንተ ጋራ እዚህ እንወያያለን፣ እንጫወታለን፣ እናወራበታለን። እና የበለጠ ደግሞ ሰብስክራይብ አድርጋችሁ ማለት ነው። ትን ከገባው በኋላ ከዛ ሊብ ላይ ስገባ የበለጠ ገስት ላይ አንዳንድ ሰው ነው መሰለ የሚያስገባው ዩቱብ ላይ እንደዛ እየገባችሁ እየተጫወት ያው ቻናሌንም እንደዚህ ቀስ በቀስ ትንለዋለሁ አሳድጓለሁ ማለት ነው። እና የኔ ውዶች ስለምታበረታቱኝ፣ በእውነት ከጎኔ ስለሆናችሁ በጣም ነው ማመሰግነው በእውነት እና መጀመሪያው እንግዲህ እንደዚህ ሆኖ መጨረሻውን ደግሞ ያሳምርልኝ። አብረን እንጓዛለን፣ ተያይዘን እርስ በእርስ ደግሞ እንደማመር። እውነት አሁን ዩቱብ እየከፈታችሁ ያላችሁ ልጆች፣ እርስ በራሳችን ደግሞ እንደማመር፣ እንያያዝ። እውነተኛ እስከዛሬ ለስንቱ ነው ሰብስክራይብ እያደረግ ሰዓት እያስቆጠርን ቪዲዮ እያየን። እግዚአብሔር ምስክሬ ነው እኔ አላልፍም። በጣም ይገርማችኋል። የሆነ በቃ አዳዲስ ልጆች ዩቱብ ሲከፍቱ አበረታቱኝ፣ እንደዚህ እንደዚህ ሲሉ በእውነት በጣም በቃ ስልኩን ከፍቼ አንዳንዴ ቁጭ አደርጋለሁ ደቂቃውን እንዲቆጥር። በቃ አንዳንድ ነገሮችም እስኪ ይሄ ሰው ምንድን ነው የሚለው ብዬ በእውነት ቪዲዮን እስከ መጨረሻ ላይ ያለ ሰብስክራይብ ደግሞ ቪዲዮን እንኳን አይቼ ባልጨርስ ሰብስክራይብ አድርጌ አልፋለሁ እና ይሄ ራሱ አንድ ቅንነት ነው። እንደዛ እያደረጋችሁ ይው ባይመቻችሁም እንግዲህ እንደነገርኳችሁ ነው። ቀስ እያልኩ ነው፣ በሂደት ነው እንግዲህ ዩቱብ ላይ እንግዳ ነኝ። ያው አንዳንድ ነገሮች ኤዲት ማድረግ እንደዚህ ፎቶች ንትን ለማለት ገና ነኝ። እንግዲህ ገና ምንድን ነው የሚባለው ምንድን ነው የሚባለው እሱ ከሆነ በኋላ ነው ኤዲት እያደረግኩኝ እዚህ ጋር መምጣት የምችለው። እንግዲህ አሁን ከዚህ በለጠ ደግሞ የበለጠ ሙያ ያላችሁ ልጆች ኮሜንት ላይ እየጻፋችሁልኝ እንደዚህ ብታረጊ እንደዚህ ነው በሉኝ። ያው አሁን ሰዓት ላይ እንግዲህ ኤዲት አይሰራም መሰለኝ አይባልም መሰለኝ። እና አይ እንደዚህ እኮ ነው የምትሉ ልጆች ካላችሁ ደግሞ እየገባችሁ አበረታቱኝ፣ በኮሜንት ጻፉልኝ እና ይህንን ይመስላል። ሌላ ጊዜ እንግዲህ ያው ኤዲተር ዲዮ ቪዲዮን አሳምሬው ካሜራውን በትክክለኛ ምንም እትን ተናጨም። ለነገሩ ዩቲዩብ ላይ የሆነ ተና አይጨመርም እንዴ? ትክክለኛ መልካቹ ነው ይዛችሁ ትመጡት መሰለኝ። እና ወይንም ኤዲት ማለት ሲሰራ የከእትን ይጨመረበት ይሁን አላቀም። እኔ እንግዲህ ያው እኔ እንደዚህ በቃ ቀጥታ ቪዲዮውን ካሜራውን ከፍቼ ይገባውት እና በሌላ ጊዜ ቀስ በቀስ እንግዲህ ሁሉ ነገር እየገባኝ ቀስ በቀስ አስተካክላለሁ። እና ይህንን ይመስላል ውዶቼ። እና በተረፈ በጣም ነው የማመሰግነው። እንደነገርኳችሁ ሙቀቱ አሁን ማለት ያው አሁን ከዚህ ከአረፋ በኋላ ይቀዘቅዛል ብዬ አስባለሁ። ሙቀቱ ያው ሙቀቱ እንግዲህ በጣም ብዙዎቻችሁ ወኔ ውጭ ለሚሰሩ ልጆች ግን በጣም ነው ያዘንኩት። ውይ ውይ! እሳት እሳት፣ ደጅ ላይ ስትወጡ እሳት ነው። ያው ቤቱ ማቀዝቀዣ ምናምን ስላለው ያው ምንም አይለንም እንጂ ደጅ ላይ በጣም ከባድ ነው። በመኪና የሚንቀሳቀሱት ያው የመኪና ውስጥ መከየፍ ምናምን ስላለ ግን በእግር የሚጓዙት እኔ እንጃ እግዚአብሔር ይሆናቸው። እኔ ለትንሽ ደቂቃ ሱ ቆርጄ ቅልጥ ብዬ ነው የምመጣው። እና እንደዛ ነው እላችኋለው። ውጭ የቲክቶክ ቤት ቲክቶክ በቃ የቲክቶክ አፌ ላይ የሚመጣው በቃ ከቲክቶክ መንደር ስለመጣው የቲክቶክ ነገር ነው አፌ ላይ የሚመጣው እንዴት ይሻለኛል ይሻለኛል ውዶቼ። እና እንደዛ አሉ። ሌላ ጊዜ ደግሞ በተረፈ በጣም ብዙ ነገር የራሴን ሕይወት አንዳንድ ነገሮች አረብ ሀገር፣ ራሱ መጥቼ ምን ያክል ጊዜ እንደቆየው፣ በቆይታዬ ምን እንዳደረግኩኝ፣ ምን እንደሰራው አንዳንድ ነገሮችን ስለ ልጆቼ ስለ ቤተሰቦቼ አንዳንድ ነገር ዩቱብ ላይ አካፍላችኋለሁ፣ አጫውታችኋለሁ። በትንሹም ቢሆን አንዳንድ ነገሮችን አጫውታችኋለሁ። ወደፊት ደግሞ ወደፊት ቲክቶክ ላይ ደግሞ ደህናትን እያልኩ ሴድ ያው ቤተሰቦቼን ማስተዋውቃችኋለሁ እና ላሁን ግን ያው ከኔ ጋር ነው የምትጫወቱት ማለት ነው እና ይህንን ይመስላል ወዶቼ። እውነት በጣም ነው ማመሰግነው ግን ስለምታበረታቱኝ በጣም ነው ማመሰግናቸው። በእውነት እኔ ሪል የሆነ ነገር ማለት ትክክለኛ ላይፍ ነው ይዤላችሁ የምመጣው። መነሻዬ መነሻዬ ከየት አካባቢ የት አካባቢ ልጅ እንደሆንኩኝ ከመነሻዬ፣ አረብ ሀገር እንዴት እንደመጣው መጀመሪያ የት ሀገር እንደሄድኩኝ፣ ከዛ ዱባይ ላይ ምን አክል አመት እንደቆየው ከዛ ከዱባይ ደግሞ ኢትዮጵያ ገብቼ የመጨረሻዋን አሁን ትንሿን ልጄን እንዴት የአምላክ ስጦታ የኔ ጌታ ስጦታ በልጅ ባረከኝ የመጀመሪያ ልጄንም አላደለ በቃ፣ አንዳንድ ነገሮችን በሰፊው አጫውታችኋለሁ። በእውነት እስክ ከኔ የህይወት ታሪክ የምትማሩት አንዳንድ ነገሮችን ከትኝ ማለት አጫውታችኋለሁ፣ እንጫወታለን በቃ ይሄንን ይመስላል ማለት ማለት እንዴት ነው ከምንድን ነው የተነሳሹ? እንዴት ነው የሚል ነገር አንዳንድ ነገሮችን በደንብ አድርጌ አጫውታችኋለሁ የኔ ውዶች። ያው ራሴ አይደለሁ ስለ ራሴ ራሴ አውቀው ማውቀው። ስለዚህ እኔ ብዙ ነገር ማጫወታችሁ። በተረፈ ሰላም ሆኑልኝ፣ ውድድ ነው ማድረጋችሁ። ሰላማችሁ ይብዛ። ባይ ባይ። ወዳችኋለሁ።